የአይን ፍቅር ሰዓት ነው። በአይናችሁ አይታችሁ የወደዳችሁት ሰው ካለ ያልነገራችሁት፣ ስሜታችሁን ግልጽ ያላደረጋችሁለት ሰው ካለ በጋራ እንግዲህ አንደኛ የማደፋፈር ሌላ ደግሞ ያፈቀራችሁት ሰው ያለበትን ሁኔታ እንድታቁት ለማድረግ የምንጥርበት ነው። አሁን የተሰሙት ሙዚቃዎች በሙሉ አይን ፍቅር ለያዛቸው ሰዎች እንደ መጥሪያ አድርገው ሊጠቀሙበት የሚችሉት ዘፈን ነው እና በያልቅ ምናምን እያሉ ሁሉ ሊሰሙት ይችላሉ። እስከምን ጀምር ድረስ ግን ተረኛ ተጠቂ አለን መሰለኝ። በአይን ፍቅር የተጠቃ አደለ? አድማጭ፣ ሄሎ ሄሎ፣ እንደምን አለ? ሰላም ነው? ስራ ላይ ነህ? ብዙ ብዙም የጎዳህ አትመስልም፣ ሁኔታ ስራህን እያቀላጠፍክ ነው አንተ። ያው ከዛ ጎን ለጎን አይደለም ው እኛ የምናውቃቸው ብዙ ተጠቂዎች ግን በቃ ተሽመድመደው ቁጭ ብለው ነው ያቃጠ ስራውን ለአንዳንዴ ላይገቡ ይችላሉ። ታያት አለ አለች እሺ መቼ ጀመረህ? እስኪ ንገረን። በቅድሚያ ግን እንተዋወቅ። ማንም በል ስምህን ማን ማን? ኤልያስ። ተፈቃሪዋስ? ዘመናዊ ዘመናዊ ትባላለች። እሺ። እስከ አባቷ ባይሆን ጥሩ ነው። መቼ ጀመረህ? መቼ ነው ይሄ ስሜት የተሰማ? መቼ ነው የጀመረ? ምን ያህል ጊዜ የቆየ በአይን ፍቅር ውስጥ? ያው አንድ ከሁለት ወር ባለው ነው እኛ አየኋት እንደነገርከን አንድ ቦታ አንድ አካባቢ ነው ያላችሁት። ና እንዴት ባለ አጋጣሚ ነው የተከሰተው? ወይስ መጀመሪያ ጊዜ አያት ለመጀመሪያ ጊዜ አያት? አጋጣሚ እንዴት ነበረ? ወደፊት ላይ የቡና ቤት ነበረ ምትፈረው ና የራሷን እና ው እዛ መር ነበር። ለመጠቀም ሄደህ ነው ለመጀመሪያ ጊዜ አያት? እሺ፣ ከዛስ በኋላ ከዛ በኋላ ማ ያው ስልኳን ሰባት ማ ተቀበቱ እና አልደወልኩም እሷን። ስለዚህ በመጀመሪያ እይታ ነው ፍቅሬት ለእሷ ስሜት የተሰማ ልብህ የደነገጠው በመጀመሪያ እይታ ነው ምኗ ነው እስኪ የሚያስደነግጠው ነገር ለምሳሌ የተለየ ቦታ የሰጠኸው አንተ ሰው ስታስተናግድ ማለት ነው ትህትና አላት እሺ እንጂ ከሚታዩ ነገሮች የሳበህ ምናምን ነገር ሊኖር ይሆን ድምጽህ የሆነ እየታፈነ መጣ። ድምጽህ እየታፈነ መጣ መጣች እንደ እስኪ ጎላ አድርገህ ልታወራ ሞክር። አሁን ምልክቶች አሉ። በአይን ፍቅር ለመያዝህ እንዴት ያደርጋሃል? ምን ምን አይነት ስሜት ውስጥ ራቀ እ ድምጽህ እየራቀ ነው። እሷን ካየኸት በኋላ እንዴት ነው? ምግብ ይበላልሃል? ደስ ይላል በዚህ ኑሮ ወድነት የተገኘውን መጠቀም ነው እንጂ በተገኘው መብላት ነው። በፍቅር ሀሳቡ አለመብላት ዳርዳር ማለት እሺ፣ ያው ምግብ ይበላልሃል። እሺ እንቅልፍስ ይወስድሃል? እንደ ከዚህ ቀደሙ እንደውም በጣም ነው ምኝ ያለ ያንተ ለየት ይላል። አንደኛ ለየት ማለቱ ከመጀመሪያው ጀምሮ ነው። የአይነ ፍቅር ያው ብዙ ሰው በሚታይ ነገር አይተህ የሆነ ነገሯ በቀይ አርካ ሊሆን ያስደነግጠሃል አይደል? አሁንም እሱ ያለው ነገር የሚመጣው ከመጀመሪያ እይታ በኋላ ነው። ጸባይ፣ ባህሪ፣ ትህትና ምትላቸው ነገሮች በሂደት የሚመጡ ናቸው እና እሱ እንግዲህ በመጀመሪያ ግንኙነታቸው ትንሽ ለየት ባለ መንገድ ነው አይነ ፍቅር ውስጥ ላሉ ሰዎች ከሚገለጹበት ባህሪያት የተለየ ነው። እሷ ጥግ ይዞ ያያት ነበር ብዙ ስታስተናግድ ከሰዎች ጋር ያላትን ነገር እንደማለት። ሌላው ምግብ በደንብ ይበላለታል፣ ካገኘ ይበላል። እንቅልፍም እንደውም በደንብ ይተኛል። እሷን እያሰበ ይተኛል። የእንቅልፍ መድኃኒት ሆነች። ከእሷ እሷን እንደው ከመውደድህ በፊት ለእሷ እንደዚህ አይነት ስሜት ከመሰማቱ በፊት አይወስድህም ነበር እንቅልፍ ማለት ነው። እንቅልፍ በደንብ አይወስድህም ነበር ማለት ያው አልጋ ላይ ወጥተህ እሷን እያሰብክ እንቅልፍ እንተኛል። እሺ ይሁን እንዲህ አይነት ነገር ግን ከዚህ ፊት ገጥሞ ያውቃል? እድሜህ ስንት ነው? እድሜህ ስንት ነው ያንተ? ያኔ ሀያ አንድ ገና ልጅ ነው፣ ሊሆን ይችላል የመጀመሪያው። የእሷስ? ሀያ አካባቢ ነው የምትሆነው። ተቀራራቢ ናቸው፣ ተቀራራቢ እስከዛሬው ባህሪህ ማለት ነው እንደዚህ ከሴቶች ጋር ምናምን ተግባብቶ ተገናኝቶ የማውራት ስልክ መለዋወጥ፣ መደዋወል ምናምን አይነት ልምዱ ኖሮ እሷ ጋር ሲደርስ ከሽፎ ነው ወይስ ከንም አልነበረህም እንዲህ አይነቱ ልምድ? እሺ አሁን እንደ ነገርከን ወደ ሁለት ወር አካባቢ ሆነዋል ይሄ ስሜት ከተሰማህ ለእሷ በዚህ ሁለት ወር ውስጥ ያደረግከው ነገር ያው ለሷ ጥሩ ስሜት አለህ፣ ስታያት ትደነግጣለህ። እነዚህ እነዚህ ያው የአይኑ ፍቅር ምልክቶች ናቸው። ስልኳን ብቻ ነው የተቀበልከው፣ በግልህ ለማውራት ያደረግከው ምንም ጥረት የለም። ለምን ፈርተ ነው? ያው ምንድን ነው ስልኳን ልከህልናል እኛ ያለችበትን ሁኔታ ቼክ እናደርጋለን ማለት ፍቅረኛ አላት ወይ የላት የሚለውን። አንተ ግን በግልህ ፍቅረኛ እንዳላትና እንደሌላት አጣርተሃል፣ መረጃ አለ፣ እርግጠኛ ነው። ከስራ በኋላ በቀጥታ ወደ ቤቷ ነው የምትሄደው፣ ይሄን አረጋግጠሃል፣ ክትትል ተደርጓል። እሺ ከማን ጋር ነው የምትኖረው? እሷ ከእህቷ ጋር ነው። ይሄንንም ደርሰህበታል፣ ብዙ ጥናት አለ። ስልክ ረዥም ረዥም ደቂቃ ስታወራ ይታጠቃለህ፣ አታያትም። ስለዚህ እነዚህ እነዚህ ምልክቶች ያው ፍቅረኛ ላይኖራት ይችላል የሚል ግምት እንድትወስድ ሊያደርጉ ይችላሉ። ስለዚህ የቀረው ነገር ምንድነው? ደፈር ብሎ እሷን ማውራት ነው አይደል? ምን ምን ይሰማሃል? እንደሱ አይነት ነገር ስታስብ ለምሳሌ ሄጄ ባልናግራት ምን ችግር አለ? ወይ ብደውልላት ሁና ምን የምትልህ እየመሰለህ ነው? ውስጥህ የሚሰጋው ሁ ሰላምታም የላችሁም እንዴ? ሰላምታም የላችሁም ስለዚህ አልፈህ ወደዚህ ንግግር ብትገባ ምንም የሚከሰት ይመስላል? ምኑንም ያስፈራህ የሚያስፈራህ? ለምሳሌ ምንም የምትልህ ይመስላል? እሺ። ስለዚህ ያው ቴክኒኮች ፍጼ ጋር አንድ ሁለት ቴክኒኮች እኔ ጋርም የተወሰኑ ቴክኒኮች ልንነግርህ ልንመክርህ እንችላለን። በግልህ ለመሞከር ማለት ነው፣ በግልህ እንድትሞክር። ያው እኛ ልናደርግ የምንችለው ነገር ምንድን ነው እሷ ጋር አንደኛ ያው እርግጠኛ እንድትሆን ፍቅረኛ እንዳላትና እንደሌላት። ሁለተኛ አንተ የምታውቅህ ከሆነ ደግሞ ያው ጥያቄህን ማፍረጥ ነው በእኛ በኩል ማለት ነው። ስለዚህ ስለ አንተ ብናወራት ለምሳሌ ታስታውሳለች፣ እንደዚህ እንደዚህ አይነት ልጅ ብንላት ታውቃለች፣ አዎ፣ እንደዚህ እንደዚህ አይነት ልጅ ብንላት እሺ። ስለዚህ ያንን እናደርጋለን። በኋላ አንተ ከወጣ በኋላ ግን አንተ በግል ግን አሁን እሷን ቅድም እየሞከርንላት ነበር፣ ስልኳ ያስቸግራል። እንደውልላታለን። ነገር ግን በግልህ ልታደርግ የሚገባው ብለን እኛ ያው በዚህ ህይወት ውስጥ እንዳለፈ ሰው ፍፄም እኔም የተወሰኑ ሀሳቦችን እናጋራሃለን። ያው ቅድም የነገርከን ነገር አለ። አንደኛ እሱ አገልግሎት ሰጪ ዘርፍ ላይ ነው ያለችው። በጣም ጥሩና ነገሩን ሊያቀልልህ የሚችለው ነገር አንደኛ እሱ ነው። በቀላሉ ከእሷ ጋር እንድትግባባ። ቡና ነው የምትሰራው ብለሀል። ሻይ ቡና ነው የምትሰራው በግሏ በራሱ አይደል? ቡና አትወድም አንተ? እወዳለሁ እንጂ። ወዶ ነው ታዲያ። ዝም ብለህ አትጠጣም ቡና ታዛ። ከየት ነው የምጠጣው? ከእሷ ነው ከሌላ ቦታ ነው? አሁን ይሄ ለመነጋገር በር የሚከፍት ነገር ነው። ምን ያህል ጠጣልህ? ለምሳሌ ምን አሁን እንደዚህ አይነት ስሜት ከተሰማህ በኋላ ምን እግር ምን ያህል አበዛህ? እስቲ ለውጡህን አሳየን። ያው በቀን አንድ ሶስት አራት ይመለሳል። ስለዚህ ቡና የመውሰድ መጠን ጨምሯል። በቀን የምጠጣው ቡና መጠን ጨምሯል። አይ ብዙም ማብዛትም የለብህም። አስፈላጊ ከሆነ ጓደኞችህን መጋበዝ ያው ከእሷ ጋር ያለህን ግንኙነት ከፍ ለማድረግ ለምሳሌ ቲፕ ማድረግ። አንተ ስራ እየሰራህ ነው አይደል? የራስህን እና ቡናውን ምን ያህል እንደምትወድላት ስራዋ ምን ያህል ቆንጆ እንደሆነ ጥሩ እንደሆነ እየተናገርክ በር መክፈት ይቻላል። ይህን ንግግር ቡና ለምሳሌ ሀያ ብር ከሆነ ሀያ ስድስት ብር ሀያ አምስት ብር በመክፈል ትኩረቷን ትኩረት መሳብ ትችላለህ። ቡናዋ ጣፋጭ እንደሆነ እየገለጽክ እያወራሀት ከእሷ ጋር ያለህን ግንኙነት ከፍ ማድረግ ወደ አንድ ወደ ሌላ ደረጃ ከፍ ማድረግ ትችላለህ። እነዚህ እነዚህ አይነት ነገሮች አዎ። ሌላ ደግሞ በተጨማሪነት የምትሄድበትንም ሰዓት ደግሞ መወሰን አስፈላጊ ነው። ለምሳሌ ሰው በበዛበት ግርግር በሆነ ሰዓት ላይ አድናቆትህም ቲፕህም ያው ምንም ትርጉም የለውም። ላትሰማ ትችላለች። ቢዚ ናት። እሷ የስራ ሰው ናት። በዛ ሰዓት እና መሆን ያለበት እንዴት ነው? ብዙ ትራፊክ በሌለ ሰው በሌለበት ሰዓት ብዙ ደንበኛ በማይኖርበት ሰዓት ኢቭን አጠገቧ ቁጭ ብልህ ራሱ እሷም የሚያዋራት የምትፈልግ ሰው ናት። በዛ ሰዓት እንዳይደብራትም ሊሆን ይችላል፣ ገበያም እየጠበቀች ያችን ሰዓት ብትጠቀምባት ግን ከቡናሽ ቆንጆ ነው ምናምን ከሚለው አድናቆት ባለፈ ህይወት እንዴት ነው ምናምን ወደሚለው ጥያቄ ተመራል። ወደ ግል ጉዳይ ማውራት ሁሉ ይጀመራል። እና በዛች ሰዓት ደግሞ የምታወራት ነገር ቆንጆ ከሆነች ቀጥሎ በዛ በተወራው ርዕስ ዙሪያ እንትን ለምሳሌ የሆነች ርዕስ ተነስታ ከሆነ በቃ የዚህ ነገር ማ ጣርቼ እነግርሻለሁ፣ እደውልና እነግርሻለሁ ምናምን ወደሚል ከንግግር ወደ ስልክ ሊያድግ ይችላል። ይሄ ነገር ማለት ስትደውልላት ከዛ በኋላ ስለ ፍቅር ልታወራት ሳይሆን ቀን ባወራችሁት ጉዳይ ላይ አብዴት ለማድረግ ገብተዋል አደለ፣ ያ ነገር እንደዚህ ሆነ እኮ ሳጣራ እንደዚህ ሆኖ ተገኘ ምናምን አይነት ነገር በሚል ከመደበኛ የቡና ሰዓት ወሬ ወደ ግልና ወደ ስልክ ልታደርገው ትችላለ። ስልክ ውስጥ ከተገባ በኋላ ደግሞ ያው ግልጽ ነው። ከዛ በኋላ ቀላል ነው ነገሩ። ስልኳ ደግሞ አለህ እኮ ስልኳ አለህ ከሰው ነው የወሰደው አዎ ከሰው ነው የወሰደው እኮ ስልኳ አለህ ስለዚህ አንዳንዴ ደውለህ ቡና ከማዘዝ ቴክስት እያደረግ ፍሪ በሆነች ሰዓት ደግሞ እስኪ ቡና አምጭልኝ ብለ ቴክስት ታደርጋለ በሚቀጥለው ቴክስት ደግሞ ረዘም ረዘም እያረክ ትሄዳለ ወደ ማታ ታረጋለ ቴክስት አዎ እ ከስራ በምትወጣበት ሰዓት ቡና አምጭልኝ ልትላት ትችላለህ ማይሆን እኮ ነው ግን የሆነ ነገር ለማውራት በር ይከፍታል። ኧረ መሽተዋል ለረበብቻ ያለው ይሆናል እሱ መልስ። ችግር አለ ለእኔ ቢፈላልኝ ለብቻ የትላለ። ደግሞ እየመዘገብክ ነው አደለ? እነዚህን ቲፖች አስብበት። በግል ደግሞ አሉ ሌሎች ምክሮች ይለቀቅብሃል። ፓኬጁ ይሄኛው የሙከራ ነው፣ ያኛው በክፍያ ነው ልትለው ነው እና ደፈር በል ለማለት ነው። ከዛ በተጨማሪ እሷ ስላለችበት ሁኔታ ስልክ ስለላክልን ስልኳ ላይ ደውለን ቼክ እናድርጋለን። ፍቅረኛ ካላት እነግርሃለን። ተቋረጠ። ከሱ ጋር ያለን ግንኙነት ስልኩ ተቋርጧል። ፍቅረኛ ካላት ያው መስማት ይችላል እዚሁ። ከሌላትም ምን ማድረግ እንዳለበት አይጠፋውም። እንመካከራለን ማለት ነው። በቀጣይ ሲል የአይን ፍቅር ፕሮግራማችንን ስትከታተሉ ነበረ። አንድ አድማጫችን ገብቶ በፍቅሯ ተሰቃየው ላለፉት ሁለት ወራት ብሎን ነበረ። ስልኳንም ልኮልን ነበረ። አግኝተናታል። በጣም ጥሩ። ያው ነግሮናል። ምንድን ነው ያው እሷ ያለችበትን ሁኔታ ነው። አድማጫችን እንዲያቅ እናደርገው የምናደርገው እየሰማን ነው፣ እየተከታተለ ነው ፕሮግራሙ። ጠይቁልኝ ስላለን እንጠይቃታለን። ፍቅረኛ አላት ወይ የላትም የሚለውን እርግጠኛ ለመሆን ብቻ። ቀሪው ስራ እሱ ነው የሚሆነው። ሄሎ ሄሎ፣ ይሰማሻል? ይሰማል ሀሳቡ ገብቶሻል አደለ? አንድ አድማጫችን ያው ጥያቄ ጠይቆን ነበረ። ማወቅ የፈለግነው በአሁኑ ሰዓት ያው በፍቅር ህይወት ውስጥ ነሽ ወይስ አይደለሽ የሚለውን ለማወቅ ነውና፣ እሺ እንነግርሻለን። ከአንቺ ስራ ቦታ ፊት ለፊት አካባቢ ነው ያለሁት ብሏል። ኤልያስ ይባላል፣ እንደምታውቂው ነግሮናል። ሁልጊዜ ታለው ከደንበኞችሽ መካከልም ከደንበኞችሽ መካከል አንዱ ነው። በቀን ሶስት አራት ሲኒ ቡና ጠጣሉ አለ እሷን እያልኩ እየተመላለስኩ። አይ ምንድን ነው ዋናው ነገር ያለሽበትን ነገር ማወቅ ብቻ ነው። አሁን እኛ የፈለግ ነው ፍቅረኛ እንዳለሽና እንደሌለሽ። እሱ እንደዛ ብሎ ሲነግረን ቆየሷን ሁኔታ እናጣራና እንጠይቃት ብለን ነው ወደዚህ የመጣ ነውና በዚህ ሰዓት እሱ እንደዛ እያሰበ ቢሆንም የአንቺን ሁኔታ ማወቅ ስላለብን አንቺ በዚህ ሰዓት ፍቅረኛለሽ ወይስ የለሽ? አለሽና እንደሌለሽ ነው። ሌላውን ያው እሱ መጥቶ እንግዲህ አያፈርጧል። ለጊዜው ፍቅረኛለሽ በቃ እየተከታተለ ነው ይሄንን እንግዲህ ይሰማል። እሱም ስለ አንቺ ብዙ ነገር ብሎን ነበረ። ብዙ ደስ የሚሉ ደስ የሚሉ ነገሮች ሰምተናል። ግን በደፈናው መሆን ስለማይችል ቀርቦ ለመናገርም እስካሁን ፍርሃት ነገር ስላለበት ቆይ እስቲ በእኛ በኩል የቻልነውን ነገር የመጀመሪያው ቅድሚያ መታወቅ ያለበት ይሄ ስለሆነ ሌላ ሕይወት ካላት እንጠይቅ ብለን ወደ አንቺ የመጣ ነው አለኝ ካልሽ ደግሞ ያው አለሽ ብለን እንወስዳለን። እሱም ያለው ስሜት እንግዲህ እንዲቆርጥለት ምክንያት ይሆናል። ወይስ ግፊቱን ሽሽት የተፈጠረ ታሪክ ነው? ወይስ የእውነት ግን ጓደኛ አለሽ? ባለሽ ህይወት ቀጥይ፣ ደስተኛ ሁኚ። የተሳካ የትዳር የፍቅርም ዘመን ይሆንልሽ። እንግዲህ ይሄን ነገር እሱ ማወቅ ስላለበት ነው እንዲቆርጥለትም ደንበኝነቱ ግን ይቀጥላል። እየሰማን ስለሆነ ደንበኝነት ይቀጥል ብለናል። ኢልያስ ለምንድነው እሱ ስንጠይቀው የላትም ብሎ እሱ እሱ እሱ ያው ፍቅረኛ የላትም የሚል ያገኘን በቂ መልስ አግኝተናል። እሱም የሚረዳው አትሊስት ጥሩም ባይሆን የሰማው ነገር ለመቁረጥ ይረዳዋል። ምናልባት በቀን መጠጣት ያለበት አንድ ሲኒ ቡና ከሆነ አንድ ሲኒ ላይ መቆም አለበት አንድ ይሄ ነው አንዱ የፕሮግራሙም ዓላማ፣ ሁሌ ስኬት ላይሆን ስለሚችል ካልተሳካም እርማችንን እናወጣለን ባለው መሰረት ወደዛ መንገድ ጉዞ ይጀምራል። ምናልባት ደግሞ አንዳንድ ሰዎች ይሄንን ሽሽትም ታሪክ ፈጥረው አለኝ ምናምን የሚሉ ከሆነ የዛን ሰው ከዚህ በኋላ ክትትል ይደረግበታል። የምር ነው መውደዱ ወይስ ዝም ብሎ ለሬዲዮ ነው ምናምን የሚለውን ይታይና አረንጓዴው መብራት ይችል ሊፈቀድለትም ይችል ይሆናል። እሱ ሌላ ሶስተኛ ጸባዩ ታይቶ ሁኔታው ታይቶ ሊሆን ይችላል። በጣም ጥሩ ይችላል። በጣም ጥሩ ይችላል። በጣም ጥሩ